ሰላም ጤና ይስጥል። ይህ በአዲስ ከተማ ኮሚኒኬሽን ተዘጋጅቶ የሚቀርብላቸው የአዲስ እይታ ፕሮግራማችን ነው። በአዲስ እይታ ፕሮግራማችን አዳዲስ እና ወቅታዊ ጉዳዮች ላይ እንግዶችን በመጋበዝ ቆይታ እናደርጋለን። በዛሬው ዕለት በአዲስ ከተማ ክፍለ ከተማ የወንዶች እግር ኳስ ቡድን ከየት ወዴት በሚል አጭር ቆይታ ከእንግዶች ጋር እናደርጋለን። አብራችሁን ቆዩ። ዛሬ ከኛ ጋር ቆይታ የሚያደርጉት አቶ ዮና ስዩም የአዲስ ከተማ ክፍለ ከተማ ወጣቶችና ስፖርት ጽ/ቤት ኃላፊ፣ እንዲሁም አቶ ይልቃል የአዲስ ከተማ የወንዶች እግር ኳስ ቡድን ዋና አሰልጣኝ፣ እንዲሁም አቶ ብርሃኑ ረዳት አሰልጣኝ ከእኛ ጋር ቆይታ ያደርጋሉ። ቅድሚያ ወደ አቶ ዮና ስኒድ እና የአዲስ ከተማ ክፍለ ከተማ የወንዶች እግር ኳስ ቡድን መቼ ተመሰረተ፣ እንዴት ተመሰረተ የሚለውን እንጀምር። እንግዲህ ክፍለ ከተማችን እንደሚታወቀው በጣም ለሀገር ባለውለታ የሆኑ ስመጥር እግር ኳሰኞችን ያፈራ ክፍለ ከተማ ነው። እንዲሁም ኳስ ሜዳን የያዘ ክፍለ ከተማ እንደመሆኑ መጠን ከጊዜ ወደ ጊዜ እነዚህ ስመጥር የሀገራችን ስፖርተኞች እየተመናመኑ የመጡበት ሁኔታ አለ። ያንን መነሻ በማድረግ ወጣቶች ክፍለ ከተማውን የሚወክል የነበረውን ታሪክ ድጋሚ ሊያቀና የሚችል ክለብ ያስፈልገናል የሚል የወጣቶች ጥያቄ ነበረ። ያንን መነሻ አድርጎ በ2003 ዓመተ ምህረት በወቅቱ የነበረው አመራር የወጣቶችን ጥያቄ መነሻ በማድረግ በካቢኔ ወስኖ ክለቡ በ2003 ዓመት እንዲቋቋም ሆኗል ማለት ነው። ክፍለ ከተማ የወንዶች እግር ኳስ ቡድን መርኪዎቹ የሚል ስያሜ ተሰጥቶታል። ይህን ስያሜ እንዴት ሊያገኝ ይቻላል? ያው እንግዲህ መርካቶ የአፍሪካ ትልቁ የገበያ ማዕከል እንደሆነ ይታወቃል። መርካቶ ውስጥ ደግሞ በርካታ ከተለያዩ የሀገሪቱ ልዩ ልዩ ክፍሎች የተለያየ ማንነትና የተለያየ ባህል ያላቸው የህብረተሰብ ክፍሎች በቀን በቀን በሚሊዮኖች የሚቆጠሩ ገብተው የሚወጡባት ናት። አቶ ሚስተራንም የያዝ እንደመሆኑ መጠን ከዚህ አንጻር መርካቶ ትንሿ ኢትዮጵያ ማሳያ ነው ብለን መውሰድ እንችላለን። ስለዚህ መርካቶን እንደ ስያሜ ስናመጣው አንድም ክለቡ የተሻለ ህዝባዊ መሰረት ይኖረዋል፣ ሁሉንም የሀገሪቱንም አፍሪካን እንወክል ስም ነው እና በዚህ ስም እንደ ብራንድ ኔም ብንጠቀም ክለቡ የህዝብ ጆሮ ውስጥ የህዝብ ዓይን ውስጥ ቶሎ የመግባት እድል ይኖረዋል የሚል መነሻ ይዘን ነው የክለቡን አጠቃላይ ኒክኔም መርኪዎቹ በሚል የሰየም ነው ማለት ነው። ወደ ረዳት አሰልጣኝ ብርሃኑ ደምጣና የክፍለ ከተማችን የእግር ኳስ ቡድን ቀደም ብሎ ከነበረበት ብሔራዊ ሊግ ወደ የኢትዮጵያ ከፍተኛ ሊግ መሸጋገር ችሏል። ብሔራዊ ሊግ እና ከፍተኛ ሊግ ስንል ምንድን ነው ልዩነቱ? ያው እንዳልከው ብሔራዊ ሊግ በጣም ከባድ ውድድር በጣም ብዙ ፋይት የምታይበት ነው። በጣም ወጣቶች የሚበዙበትና ውድድሩ አርባ ስምንት ቡድኖች ከአርባ ስምንት እንደገና ስምንት መጥተው ወደ አምሳ ምናምን ቡድን ውስጥ ነው። ከዛ ውስጥ ነጥሮ ወዚህ ሊጉ ላይ ለመግባት በጣም ብዙ ነገር አይተናል። ብዙ ቻሌንጆችን አልፈን ብዙ ጠንካራ እንትን ነው ከፍተያ ሊጉ ላይ ያው በጥራት ደረጃም በምንም የተሻለ ነው ውድድሩ ላይም ስለነበር ሜዳ ጥራት አለ። የውድድር አዘጋጆች ብዙ ፈተናዎች አሉ። ሶስት ሜዳ ላይ ነው በአመት ሙሉ የጨረስንበት። በከፍተያ ሊግ ቢሆን አንድ አባይ፣ ቂላ ወይ አዋሳ አርቲፊሻል አለ፣ እዛ ላይ ነው የምንጫወተው። እታች ግን የፈለጉበት ሜዳ ነው የተመቻቸ፣ ዳኝነትም የለውም ብዙ በቃ ገና አማተሮች ሆኖ ነው የሚያጫወቱ እና በጣም ልዩነት አለው፣ ላይና አታች በጣም ልዩነት አለው። ያን ፈተና ደግሞ ተጋፍጦ መቶ እዚህ ጋር መድረስ ለትልቅ ክብር ነው። በአንደኛ ሊግና በከፍተኛ ሊግ ያለው ልዩነት አንደኛ ከከፍተኛ ሊግ ወደ ፕሪሚየር ሊግ ነው የሚታሰብ። ከአንደኛ ሊግ ደግሞ ወደ ከፍተኛ ሊግ ነው። በሁለቱም መካከል ያለው ልዩነት አንዱ ይሄ ነው። ሁለተኛ ልዩነቱ የሜዳ ልዩነት በራሱ ልዩነት አለው። ሐዋሳና በቂላ ላይ ነው በአርቲፊሻል ሜዳ ላይ ነው ስንጫወት የነበረው። ይሄ ግን ባልተመቻቸ ቦታ በማናውቀውም አገር ላይ ሄደን ተጫወት። ልዩነታቸው ማለት አይተናቸውም ማናውቀው አገሮች በፋሲሊቲ ችግሮች ያሉት ከጥበቃ ጀምሮ በጣም በጣም አስቸጋሪ እና አሰልቺ ውድድር ነው። እንግዲህ የክፍለ ከተማችን የወንዶች እግር ኳስ ቡድን ወደ ከፍተኛ የኢትዮጵያ ከፍተኛ ሊግ ተቀላቅሏል። ይህ ድል እንዴት ሊገኝ ይቻለ? ያው ዘንድሮ አዲስ ከተማ ክፍለ ከተማ ወደ ከፍተኛ ሊግ አድጓል። በዚህ አጋጣሚ ድርጅቱን የክፍለ ከተማውን አመራሮችም ሁሉንም ባለድርሻ አካሎችን ማመስገን እንፈልጋለን። እኛ ብቻችንን እዚህ ደረጃ ቡድን ልናደርስ አንችልም። ሰው ካልተረዳ፣ ሰው ካልተደገፈ ይሄ ቡድን እንደ ቡድን ሊሆን አይችልም። አዲስ ከተማ ክፍለ ከተማ ወደ ከፍተኛ ሊግ ሲገባ ዝም ብሎ እንዲሁ በቀላሉ አልገባም። ብዙ መስዋዕት ተከፍሎበታል። ብዙ ብዙ ጣውረዶች ነበሩት። አንደኛ ሲንጀምር አካባቢ ጊዜውም ትንሽ ዘግየት ብለና፣ ሁለተኛ አመራሩ ከአጠገባችን ሆኖ በማበራታት በወቅቱ አስፈላጊውን ነገር በማድረግ ተመልሶ መግባት አለበት በሚል ተነስተን ቁጭት ተነስተን ነው ይሄ ቲም ባለፈው ሲወርድ በጣም መጥፎ ሆኖ ወይም እንትኑ በጥቃቅን ስህተት የወረደው። ከዛ ቁጭት ተነስተን በመስራት ያለውን ነገር በማስተባበር ጥሩ ነገሮችን መንገጫ ገጭም ገጥሞናል። በመካከል ለምሳሌ የመጀመሪያ ዙር የተጫወት ነው ሮቤሌ ነው አንድ ሁለት ጨዋታ አሸንፈን ሶስት ጨዋታ በመደዳት የተሸነፍንበትም አጋጣሚ ነበረ። በዛ ጊዜ ውስጥ ቆም ብለን ትንሽ ፈትሻል ያለብንን ችግር አርመን በመነጋገር በመነጋገር ከዛ ወደ አሸናፊነት መጠናል። በአንዲያው ዙር 17 ነጥብ ይዘን በሁለተኛነት ጨርሰናል። ሁለተኛ ግን ስንመጣም ድክመታችንን አርመን ካለው አካል ጋርም ተነጋግረን እንደገና ተነሳሽነት ፈጥረን ወደ ሰባት ነው ስምንት ጨዋታ ሳንሸነፍ በባለሳሳት ወደ 36 ወይ 37 ነጥብ ሁለተኛ ሆነን ከምድቡ አልፈናል። እዚህ ያው ቶርናመንት ላይ የምንዳያችሁት ብዙ ጣውረዶች ነበሩት። በጣም ከአወዳዳሪው አካል ሁላ በጣም ከፍተኛ ጫና ነበረብን። ውድድሩ የወጣው እንዲያው ሰምታችሁት ይሆናል በሚዲያም በምንም እንደተገለጸው አበበ ቢቂላ መደረግ ሲገባ ያ ሁላ ታጥፎ አዲስ አበባ ስታዲዮም የተወሰኑ ክለቦች ለመርዳት ታስቦ ተደርጎ ግን እንደ ሰው ሳይሆን እንደ እግዚአብሔር ፍቃድም ሆኖ እንደ እኛ እንደ አመራሮችም እንደ ልጆችም ቁርጠኝነት ሆኖ ይህን ሁላ በማድረግ ብዙ ብዙ መስዋዕት ተከፍሎ አዲስ ከተማ ወደ ነበረበት ክብር ለመመለስ መጥቷል። እንግዲህ የእግር ኳስ ቡድን ወይም አጠቃላይ ስፖርቱ በህዝብ መደገፍ አለበት፣ ህዝባዊ መሰረት ይይዝ ይገባል። እና ከዚህ ጋር በተያያዘ የአዲስ ከተማ የወንዶች እግርኳስ ቡድን ህዝባዊ መሰረት እንዲይዝ ምን ምን ስራዎች እየተሰሩ ይገኛሉ? አዲስ ከተማ ፉትቦል ክለብ እንደሚታወቀው እስካሁን በተጓዘው ጉዞ አጠቃላይ የመንግስት በጀት ላይ የተንጠለጠለ ነው ህዝባዊ መሰረት ማድረግ ሊኖረው ይገባል የሚል የጋራ አቋም ይዘን እየተንቀሳቀስ ያለንበት ሁኔታ ነው ያለው ከዚህ ይህን ለማድረግ ደግሞ የተወሰኑ ስራዎችንም እየሰራን እንዳለን ሊታወቅ ይገባል ማለት ነው ዋንደኛው እና ዋነኛው ደጋፊ የማበራከት ስራ በስፋት እየሰራን ነው አምና ካቻ አምና ከነበረው የደጋፊ ቁጥር አሁን ለፋይናል የነበረውን አይነት መመልከት ይቻላል። በርካታ ቁጥር ያለው የክፍለ ከተማው ደጋፊዎች እስፔሻሊ የኳስ ሜዳ አካባቢ ወጣቶች በጣም ክለቡ ትልቅ ደረጃ እንዲደርስ ያላቸው ፍላጎት የላቀ ነው። በተመሳሳይ አቻ ክለብም አለ ተመሳሳይ ሁለተኛው በህዝብ ተነሳሽነት የተፈጠረ የኛ አዲስ ከቴ የሚባል ክለብ እዛም ያሉ ደጋፊዎች ሁለተኛ ክለባችን ነው በሚል አዲስ ከተማን በጣም ህዝብ ውስጥ እንዲሰርጽ መርኪዎቹ ማህበረሰብ ውስጥ እንዲገቡ የማድረግ ስራ በስፋት እየተሰራ ያለበት ሁኔታ ነው ያለው። እስከዛሬ ዛሬ በአጠቃላይ አመራሩ በካቢኔው ውሳኔ ፕሮፖዛል እያስገባን ለደሞዝ ለመሳሰሉት እና ለሌሎችም ወጪዎች ገንዘብ ስንጠይቅ በበጎ ፈቃደኝነት አስተዳደሩ እየተባበረን እዚህ ያደረሰነዋል። ግን በቀጣይነት በህዝብ እንዲመራ የማድረግ ተልኮ ወስደን እየተንቀሳቀስን ያለ ነው። ለዚህም የተለያዩ ተቋማት፣ የተለያዩ የህብረተሰብ ክፍሎች ኢቨን አለም አቀፍ ተቋማትን ጭምር ፕሮፖዛል እያዘጋጀን ሀብት የማሰባሰብ ስራ የመጀመሩ ስፖንሰርሽፕ ስራዎች ውስጥ የገባንበት ሁኔታ ነው ያለው ወደ ስራ በተጨባጭ ለመግባት አንዳንድ የገጠሙ ችግሮች ቢኖሩም ግን እነሱን ቀርፈን በአጭር ጊዜ የተሻለ ገቢ ማግኘት የምንችልበት፣ ህብረተሰቡም በደጋፊ በሜምበርሺፕ በመሳሰሉት ክለቡን እየደገፉ ክለቡን የራሱ እንዲያደርገው የማድረግ ስራ እየሰራን ያለንበት ሁኔታ ነው ያለው። በአጭር ጊዜም የተሻለ ትናንት ከትናንት ወዲያ ከነበረው የተሻለ ህዝባዊ መሰረት የፈጠረን የደጋፊ ቁጥሩንም እያበራከትን በህዝብ ተወዳጅ የሆነ ክለብ ለመመስረት ጥረት እያደረግን ያለንበት ሁኔታ ነው ያለው። የእግር ኳስ ቡድን እንግዲህ በውጤት ታጅቦ አሁን የደረሰበት ደረጃ ላይ ደርሷል። በቀጣይ እንግዲህ የራሱ የሆነ ራዕይ ሰንድቆ ይንቀሳቀሳል ተብሎ የታሰባ እና የእግር ኳስ ቡድኑ ቀጣይ ራዕይ ምንድን ነው? ያው ከአምናው ከነበረው ተሞክሮዎች አሉና ከፍተኛ ላይ ከነበርንበት ማለት ነው። ስለዚህ አሁን ሊሰራ የሚገባው ነገሮች አሁን እንዲህ ነው እንዲህ ነው እያልን ብናስቀምጣቸው የተመሰረተ ነው። ለዚህ እነዚህ እነዚህ ቻሌንጆችም ሊገጥሙ ስለሚችሉ በተቻለ መጠን የሚያስፈልጉት ነገሮች ተሟልተው የሚያስፈልጉ ነገሮች ግብአቶች ቀርበው የተሻለ ነገር ለመስራት ከነበርንበት አሁንም ወደተሻለ ቦታ ለመሄድ ያው የሁላችንም ኃላፊነት ነው። ተጫዋቾች ያው የተሻሉ ተጫዋቾች የተወሰኑ በቲሙ ላይ የሚካተቱበት ይኖራሉ ያሉ ተጫዋቾች ላይ መቅረት የሚገባቸው ይቀራሉ። እነሱን ጨምሮ የተሻለ ነገር ለመስራት ያው እግር ኳስ ሲደሰ ለሆነ ማለት ነው። የተሻለ ነገር ለመስራት የዝግጅት ጊዜዎች ከውድድሩ አስቀድሞ የሚጀመሩበት ነገሮች እነዛ ነገር መስተካከል ይኖርባቸዋል። ተጫዋቾች ያው የሚቀርቡት የታወቀ ነው። ፋሲሊቲዎች እነዚህ እነዚህ መሟላት ይኖርባቸዋል። እነዚህ እነዚህን አድርገን የተሻለ ነገር ለመስራት ሞክራለን። በመጨረሻም አቶ ዮናስ ማመስገን የሚፈልጉት አካል ካለ ወይም በመጨረሻ የሚያስተላልፉት መልእክት ካለ የክለቡ የስኬት ጉዞ ላይ እዚህ ለመድረሱ በርካታ ባለድርሻ አካላት እጃቸው አለበት። ለመነሻ ሁሉንም ጠቅሶ መጨረስ በጣም ትንሽ ይከብዳል፣ ግን በዋናነት ላመሰግናቸው የሚገቡ በተለይ የጽህፈት ቤቱ ሰራተኞች፣ ቡድን መሪዎች፣ ከምንም በላይ ደግሞ ሰፊ ጊዜያቸውን ሌላ ነገር ሳያምራቸው ራሳቸውን በዲሲፕሊን ገዝተው ክለቡ ውጤታማ እንዲሆን የክለቡ አመራሮች የነበራቸው ትጋት ክለቡን በተለይ አምና ከወረደ የመውረዱ ዜና ከተሰማ በኋላ የነበራቸው ቁጭት ኢቨን እንዳይወርድን ጭምር ሲያደርጉ የነበረው ጥረት በጣም በአጭር ጊዜ ውስጥ ባልተጠበቀ መንገድ በወረደበት ዓመት ወዲያው እንዲመለስ ያደረጉ የክለቡ አጠቃላይ ኮችንግ ስታፍ ከልብ ላመሰግናቸው እወዳለሁ። ከምንም በላይ ደግሞ ትልቅ ፓወር የሆኑ የክለቡ ከቅርብ ጊዜ ወዲህ እየተበራከተ የመጣው ደጋፊያችን የተሻለ ውጤታማ ለመሆኑ የራሱ ጉልህ አስተዋጽኦ አበርክቷል በዚህም የተለያዩ ማህበር ለመመስረት የመሳሰሉት የሚደረጉ ፍላጎቶች እንቅስቃሴዎች ተጠናክረው መቀጠል መቻል አለባቸው እስካሁንም የደጋፊ ማህበር እንኳን ሳይኖር የደጋፊ ማህበር ካለው ክለብ በላይ በጣም ተጽዕኖ የሚፈጥር ደጋፊ እንዳለን በአጭር ጊዜ ማህበረሰብ ውስጥ መስረጽ የሚችል ህዝባዊ ክለብ እንደሆነ የበቀደሙ የፍጻሜ ጨዋታ አይቶ መመስከር የሚቻልበት ሁኔታ አለና ለደጋፊዎችም ማመስገን ወዳለሁ። ከዛ ውጭ ግን ክለቡ የሚገጥሙት የፋይናንስ እጥረቶች በተደጋጋሚ ይከሰታሉ። ይህም ያው ህዝባዊ መሰረት አለመፍጠራችን አንዱ ክፍተት ነው። ይህንን ክፍተት ለመድፈን ግን በተለያየ ጊዜ የበጀት እጥረት ሲገጥመን የክፍለ ከተማው ካቢኔ ችግራችንን ተረድቶ ያንን ችግር ለመቅረፍ ያደረገልን ድጋፍ ለክለቡ ውጤታማነት የራሱ የሆነ ትልቅ አስተዋጽኦ አበርክቷል። ከሁሉም በላይ ደግሞ በእያንዳንዱ የክለቡ አጠቃላይ እንቅስቃሴ በቅርበት ሆነው እያንዳንዱን ነገር እየተከታተሉ ለችግሮችን መፍትሄ እያበጁ፣ ውሳኔም እየሰጡ ከመሄድ አንጻር የክፍለ ከተማችን ዋና ስራ አስፈጻሚ ወይዘሮ አይዳ አወል ትልቅ ድርሻ አላቸው እና ለድሉም ለስኬቱም ባለቤት ስለሆናችሁ ከልብ ላመሰግናችሁ ወዳለሁ።